መንፈሴ በሰው ላይ ለዘላለም አይኖሩም፣ እርሱ ስጋ ነውና። ያ ማለት በቃ ቆዳ ነው ማለት ነው። የለውም፣ ነፍስ፣ የለውም፣ መንፈስ፣ ስጋ። እርሱ ስጋ ነው ስላለ ቆዳ ነው ማለት ነው አይደል። አለብን፣ የመጽሐፍ ቅዱስን አቀራረብ ማወቅ አለብን፣ ማጥናት አለብን ማንበብ አለብን፣ መጸለይ አለብን። ዝም ብለን በራሳችን ስሜት እኛ ሰፈር እንደዚህ ነው የሚባለው የሚባል ነገር የለም። መጽሐፍ ቅዱስ በአንተ ሰፈር ሀሳብና እቅድና ፕላን አይመራም፣ አይተረጎም። ስጋ ሁሉ ጸሎቱን ወደ ምትሰማ ወደ አንተ ይመጣል። ምን ማለት ነው? ቆዳ ለጸሎት ይመጣል ማለት ነው? ዓለም ይህ ሁለንተና፣ ሰው ሰው ሁሉ፣ ጸሎት የሚፈልግ ሁሉ፣ ስጋ ለባሽ ሁሉ፣ ስጋ የለበሰ ሰው ሁሉ ይመጣል ለማለት ነው እንጂ ቆዳ ተሰብስቦ ወደ ጸሎት ይመጣል ማለት አይደለም። እዚህ ጋር ስጋ የሚለው ሰው የሚለውን ሀሳብ በሚጠቀልል መልኩ ቀርቧል ነው። ስለዚህ ቃል ስጋ ሆነ ስንል እዛ ጋር ስጋ የምንለው ማን ነው? ወልድ ነው። ያ ማለት ወልድ ማለት ቆዳ ብቻ ነው ማለት አይደለም። ወልድ ስጋ የሚለው እዛ ጋር ሁለንተናው ሰው ምዕራፍ ላይ ጥያቄ ያላችሁ ሰዎች እባካችሁን ያው እንትን በሉና ወዲያውኑ የጥያቄ ጊዜ ስለምሰጥ እዛ ላይ ጻፍ ጻፍ እያደረጋችሁ ቆዩ። አጠር ያለች ጊዜ ነው። አንዳንድ ነገሮችን አነሳው። እግዚአብሔር ይመስገን ዋና ነጥቦችን አነሳለሁ። ፊልጵስዩስ መጽሐፍ ምዕራፍ ሁለት ቁጥር ስምንት ላይ እንደዚህ ይላል አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። በተለይ የቁጥር ስምንትን መጀመሪያ ላንብበው። አዎን በእውነት እነዚህ ቃሎች አጽንዖት የሚሰጡ ቃሎች ናቸው። አዎን ይላል እርግጠኛ ሆኖ ነው የሚናገረው። ከዛ ደግሞ በእውነት ይላል እግዚአብሔር የተመሰገነው። ከዛ በኋላ ሊያስተላልፈው የሚፈልገው መንገድ በጣም ጠንካራ ስለሆነ፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ከሁሉ ይልቅ የሚበልጥ እውቀት ኢየሱስ ነው። እግዚአብሔር የተመሰገነው። ሌላ የለ። ሌላ ካለም የማይበልጥ እውቀት ነው ማለት ነው። ስለዚህ ነው ይሄ አብ ወልድ መንፈስ ቅዱስን የተለያዩ አካላት የሚያደርግ አስተምህሮ በጣም አደገኛ ነው የምንለው። አንዱም ምክንያት ይሄ ነው። አሁን የተለያዩ አካላት ካሉ ኢየሱስ ወልድ ብቻ ከሆነ ስለዚህ ወልድን ማወቅ ነው ከሁሉ የሚበልጥ እውቀት። ማለት ወልድን ማወቅ ከሁሉ የሚበልጥ እውቀት ነው። ምክንያቱም ኢየሱስ ክርስቶስ ማለት ወልድ ብቻ ነው። ስለዚህ ወልድን ማወቅ ከሁሉ የሚበልጠው እውቀት ማንን ማወቅ ነው? ወልድን ማወቅስ ምን ሊሆን ሌላኛውንስ አካልስ እንዴ? እኩል ከሆኑ ከሁሉ ይልቅ የሚበልጠው እውቀት አብንም ማወቅ አንደኛውን አካል፣ ወልድን ማወቅ ሁለተኛውን አካል፣ መንፈስ ቅዱስን ማወቅ ሶስተኛውን አካል ነው መሆን ያለበት። መጽሐፍ ቅዱስ ግን ይሄ ሁሉ ጋጋታ አይለኝም። ማለት ቅዱስ ፈስቅዱስ የተለያየ አካል አይደለም። ኢየሱስ ነው እግዚአብሔር የተመሰገነ ኢየሱስ ክርስቶስ። በሚታይ መልኩ ወልድ ነው፣ በማይታየው ባህሪው ደግሞ አብ ነው። ለኛ ለኛ ሁላችን ደግሞ የሚሰጠው ደግሞ መንፈስ ቅዱስ ነው እኛን ከኛ ጋራ የሚገናኝበት አክሽን፣ በተግባር ከኛ ጋራ ደግሞ ኮሚኒኬት የሚያደርግበት ብዙ ሌሎችም ስራዎች የሚሰራበት፣ የሚያድስበት፣ የሚቀድስበት፣ የሚያጽናናበት ደግሞ መንፈስ መንፈስ ቅዱስ ነው። ስለዚህ ሐዋርያው ጳውሎስ ከሁሉ ይልቅ የሚበልጥ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ሲል ምንም ችግር የለውም አብን ረስቶ አይደለም መንፈስ ቅዱስን ረስቶ አይደለም። ምክንያቱም በሐዋርያው ጳውሎስ ዘንድ ሶስት የተለያዩ ፐርሰኖች ሶስት የተለያዩ አካላት የሉም መታወቅ ያለባቸው ከኢየሱስ ውጭ ሆነው መታወቅ ያለባቸው አብ የሚባል ሌላ መታወቅ ያለበት አካል መንፈስ ቅዱስ የሚባል ሌላ መታወቅ ያለበት አካል ስለሌለ ከሁሉ ይልቅ የሚበልጠው እውቀት ኢየሱስ ነዋል። በቃ ስለዚህ ኢየሱስን ወልድ ብቻ ያደረገ ሰው ለአብና ለወንድ ክብር የለውም ማለት ነው ለአብና ለመንፈስ ቅዱስ ክብር የለውም ማለት ነው። ከሁሉ የሚበልጠው እውቀት ማን ነው? ሶስት አካል ደርድረህ ከሶስቱ አካል ግን የሚበልጠው እውቀት የዚህኛው ብለህ እነዛኞቹስ ምን ይሁኑ? ሶስት አካል ደርድረህ አስቀምጠር፣ ከሁሉ የሚበልጠው ግን ይሄኛው ነው ብለካል፣ እነዛኞቹ ምን ሊሆኑ ፈልገ ነው? ስለዚህ እንደዚህ አይነት ስህተት ውስጥ አዋሪያ ጳውሎስ አልገባም። ኢየሱስ ክርስቶስን ይሄ ወልድ የሚለውን ነገር መጽሐፍ ቅዱስ ሲያነሳ የተለያዩ አገላለጾች አሉት። እነዛን ቶሎ ቶሎ ብዬ አስር ናቸው ሶቹን ሰጣቸዋል። አንደኛ ወልድ የሚለው ቃል በኢሳያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ወንድ ልጅ በሚል ተገልጿል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ይሄንኑ ይሄንኑ የሞተልንን ይሄው ይሄው ይሄ ነው ደግሞ የሞተልን ወንድ ልጅ ተሰጥቶናል ነው ሚል። ኦኬ በዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ብትሄዱ፣ ዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር ይመስገን። ጥያቄ ያላችሁ ሰዎች ከጥያቄው ከዚህ በኋላ መምጣት ስለምትችሉ ጻፉ ጥያቄያችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደግሞ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። አንድያ ልጁን እስኪሰጥ ስለዚህ አንድ ልጅ ነው ያለው። ይሄን ልጅ ነው አንድያ ልጅ የተባለው። በኢሳይያስ መጽሐፍ ምዕራፍ 9 ወንድ ልጅ የተባለው ወንድ ልጅ ተሰጥቶናል ያለው እዚህ ደግሞ አንድያ ልጁን እስኪሰጥ ድረስ አለሙን ነው ወዶአል። ስለዚህ አንድያ ልጅ የተባለ መለኮት አለ። ወንድ ልጅን ይሰጣል። ህፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። ሁለት ሁለት። አለዛ ሁለት ልጆች ተሰጥቶናል ሊባል ነው ማለት ወንድ ልጅን ተሰጥቶናል፣ እንደገና ደግሞ እዚህ ደግሞ አንድያ ልጁን ሰጥቶናል ይላል ስንት ልጅ ነው የተሰጠን? አንድ ነው ከተባለ እንግዳው አንድያ ልጅ የተባለው ይሄ ወንድ ልጅ የተባለው ነው የተሰጠነው። ወንድ ልጅ ነው አንድያ ልጅ የተባለ እንጂ ሁለት ልጆች አልተሰጡም። እግዚአብሔር ይመስገን። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዳል። ስለዚህ ይሄ ወንድ ልጅ አንድያ ልጅ ደግሞ በሚል መጥቷል ማለት ነው። በማቴዎስ ወንጌል ምዕራፍ 17 ማቴዎስ ወንጌል ምዕራፍ 17 ይህን ባለፈው ሳምንትም አይት አድርገነዋል። ይሄ አንድያ ልጅ የተባለው ወንድ ልጅ የተባለው እንደገና በማቴዎስ ወንጌል ምዕራፍ 17 ላይ ደግሞ ሲመጣ ደግሞ ምንድን ነው ያለው? ማቴዎስ ምዕራፍ 17 ቁጥር 22 ላይ እንደዚህ በገሊላ ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው። ይገድሉትማል በሦስተኛውም ቀን ይነሳል አላቸው። እጅግም አዘኑ ይላል። እዚህ ላይ ደግሞ የሰው ልጅ ብሎታል። ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሚሞተው ማለት ነው የሞተው የተነሳው። እግዚአብሔር ይመስገን። በዮሐንስ ወንጌል ምራፍ ሁለት ላይ ደግሞ ምራፍ ሁለት ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት በሶስት ቀን አነሳዋለሁ አለው አፍርሱት አነሳዋለሁ አለው አላቸው እነሱ ከ46 አመት ጀምሮ ይሰራ ስለነበረው ህንፃ ነበር የመሰላቸው እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል ስለዚህ አሁን ደግሞ ምን ሆኖ መጣ የሰውነቱ ቤተ መቅደስ የሞተው የተነሳው ምንድነው የሚባለው የሰውነቱ ቤተ መቅደስ ነው የተባለ ይሄ ሁሉ አንድ አይነት ነገር የሞተልን የተነሳልን ምን ተብሎ ይገለጸ ወንድ ልጅ አንድያ ልጅ የሰው ልጅ የሰውነቱ ቤተ መቅደስ። በዮሐንስ ወንጌል ምዕራፍ 5 ቁጥር 51 ላይ ደግሞ የህይወት እንጀራ እኔ ነኝ ብሎ ደግሞ ይመጣና ደግሞ የተሰጠን ምንድን ተብሎ ይገለጻል? እዚህ ደግሞ የህይወት እንጀራ ነው ብሎ ይነግረናል ማለት ነው። እግዚአብሔር የተመሰከነው ምን ይላል? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ለዓለም ሕይወት የምሰጠው እንጀራ ስጋዬ ነው። አሁን ለዓለም ሕይወት የተሰጠው ደግሞ እዚህ ጋር ምንድን ነው ተባለ? የሕይወት እንጀራ በሐዋርያ ሥራ ምዕራፍ 17 ቁጥር 31 ላይ ደግሞ እግዚአብሔር ያለማወቅን ቀን ወራት አሳልፎ ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለው ስለዚህ፣ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ባዘጋጀው ሰው፣ ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሰውነቱ ቤተ መቅደስ፣ የህይወት እንጀራ፣ እግዚአብሔር ያዘጋጀው ሰው። እግዚአብሔር የተመሰገነ ነው። በቆላሲያስ መጽሐፍ ምዕራፍ አንድ ላይ ደግሞ ምን ብሎ ደግሞ ያመጣዋል? በቆላሲያስ መጽሐፍ ላይ ይሄ ሁሉ መጽሐፍ ቅዱስ ላይ ያለ ነገር ይህንን መጽሐፍ ቅዱስ ላይ ያለ ነገር እያቀረብን ሌላ አይነት ይህ ከአቃተን አቃተን ነው እንጂ የሚባለው ሌላ ነገሮች ይህንን የማይመስሉ ነገሮች መልስ ሊሆኑ አይችሉም። መልስ ሊሆኑ አይችሉም። ይህንን እውነት ከመገስከስ ማቆምም አይችሉ። እግዚአብሔር ይመስገን። ቆላሲያስ ምዕራፍ 1 ቁጥር 21 ላይ እናንተንም ነውርና ነቀፋ የሌላችሁና ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። እዚህ ጋር ደግሞ ምን ብሎ ያመጣዋል? በስጋው ሰውነት ከዮሐንስ ወንጌል ምዕራፍ ሁለት ጋር ይቀራረባል። ዮሐንስ ወንጌል ምዕራፍ ሁለት ላይ ስለ ሰውነቱ ቤተ መቅደስ ብሎ ነው የሚያስቀምጠው። ምክንያቱም ያ ሰውነት መኖሪያ ነው ነው ቤተ መቅደስ ነው ካለ መኖሪያ መሆኑን ለማሳየት ነው። እዚህ ላይ ደግሞ የታረቅነው በሞቱ በኩል ነው። በምኑ ሞት በኩል? በስጋው ሰውነት ብሎ ያመጣዋል። በሮሚ መጽሐፍ ላይ ደግሞ ይህንን ደግሞ ምን ብሎ ያመጣዋል? የልጁ ወይም እግዚአብሔር ልጅ ብሎ ደግሞ ያመጣዋል። ሮሚ ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይሄ ደግሞ ሮሚ መጽሐፍ ምዕራፍ አምስት ላይ ያለ ነው። ሮሚ ምዕራፍ አምስት ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁም ከታረቀን በኋላ በህይወቱ እንድናለን ይላል። እዚህ ጋር ደግሞ ልጁ ብሎ አመጣው። የሞተው ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሰውነቱ ቤተ መቅደስ፣ የሕይወት እንጀራ፣ እግዚአብሔር ያዘጋጀው ሰው፣ የስጋ ሰውነት፣ ወልድ ወይም ልጁ። እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ አንድ ቁጥር 29 ላይ ደግሞ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ደግሞ ያመጣዋል። እግዚአብሔር የተመሰገነ ነው። የዓለምን ሁሉ ኃጢአት የሚያስወግድ ግድ የእግዚአብሔር በግ ብሎ ያመጣዋል። እግዚአብሔር የተመሰገነ ነው። በዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራቱ ላይ ደግሞ ቃል ስጋ ሆነ ብሎ ደግሞ ስጋ ብሎ ያመጣዋል። ስጋ ሲባል እነዚህን ሁሉ የሚያመለክት ነው እንጂ ስጋ የሚለው ዝም ብሎ ቆዳ ማለት አለ። እግዚአብሔር ይመስገን። አሁን እንደ ስለ ስጋው እኮ ነው የሚያወራው ሲባል ስለ ቆዳ የሚወራ አርገው የሚወስዱ ሰዎች አሉ። አረ ይሄ ሁሉ ነው። ቃል ስጋ ሆነ ሲባል ወንድ ልጅ አንድያ ልጅ፣ የሰው ልጅ፣ የሰውነት ቤተ መቅደስ፣ የሕይወት እንጀራ፣ እግዚአብሔር ያዘጋጀው ሰው ወልድ፣ የስጋው ሰውነት፣ የእግዚአብሔር በግ ሆነ እያለ ነው። ይሄ ሁሉ ስለ እሱ የሚነገር እሱ የተገለጸበት ያ ሰውነት ያ ስጋ የተገለጸበት ነው እንጂ አንድ ሰውነት ቆዳ ብቻ ብሎ አይደለም የገለጸው። ያ ሰውነት ወንድ ልጅ ተብሎ ተገለጸ። ያ ስጋ አንድያ ልጅ ተብሎ ተገለጸ። ያ ስጋ የሰው ልጅ ተብሎ ተገለጸ እንጂ ቃል ስጋ ሆነ ሲባል የሆነ ዝም ብሎ የስጋ ክፍል አድርጎ የሚታየው አስተሳሰብ ትክክል አለ። እነዚህ ሁሉ መጽሐፍ ቅዱስ የሚያወራቸው ነገሮች በሙሉ አብሮ መጠናት አለባቸው። እኛ የፈለግናቸውና እኛ የመረጥናቸውን ጥቅሶች ብቻ አጥንተን ይኸው መጽሐፍ ቅዱስ ይሄን ነው የሚለው ብሎ ማለት ትክክል አይደለም። ስለ አንድ ጉዳይ ሙሉ እውቀት እንዲኖረን ከፈለግን ስለዛ ጉዳይ የተጻፉ ሀሳቦች በሙሉ እንዲነበቡ እንዲታዩ ያስፈልጋል። እግዚአብሔር የተመሰገን ይሁን። ይሄ ሁሉ የሚታይ ወንድ ልጅ የሚለው የሚታይ ፊዚካል ነገር አንድያ ልጅ ስንል ፊዚካል፣ የሰውነት ቤተ መቅደስ ፊዚካል፣ የህይወት እንጀራ ፊዚካል፣ እግዚአብሔር ያዘጋጀው ሰው ፊዚካል የስጋ ሰውነት ፊዚካል ስጋ ሆነ ስጋ ፊዚካል አለ። የዓለምን ኃጢአት የሚያስወግድ የሚያሰግድ እግዚአብሔር በግ ፊዚካል እግዚአብሔር ያዘጋጀው ሰው ፊዚካል ወልድ ፊዚካል የሚታይ ነገር ነው። ይሄ የሚታየውን መልክ በዚህ መንገድ ገለጸው መጽሐፍ ቅዱስ እግዚአብሔር የተመሰገነው። ስለዚህ ኢየሱስ ክርስቶስ የሚታየው መልኩ ስጋ ነው ብሎ ሲባል የሆነ ዝም ብሎ የሆነ ቆዳ የሚታያችሁ ሰዎች እግዚአብሔር ከቆዳ መንፈስ ነፃ ያወጣችሁ ነው። ለሌላ ምንም የለኝ። በእውነት ከቆዳ መንፈስ ነፃ ውጡ። ስጋ ሆነ ሲባል እነዚህን ነገሮች ሁሉ ነው የሆነ ወንድ ልጅ ነው የሆነው አንድያ ልጅ ነው የሆነው የሰው ልጅ ነው የሆነው የሰውነት ቤተመቅደስ ነው የሆነው የሕይወት እንጀራ ነው የተባለው እግዚአብሔር ያዘጋጀው ሰው የስጋ ሰውነት የእግዚአብሔር በቅ ይህ ሁሉ ነው። እኛ እንኳን እኮ እኛ ራሳችን ስጋ በምንባልበት ብለ መጽሐፍ ቅዱስ ይገልጸናል። ያ ማለት ቆዳ ብቻ ናችሁ ማለት አይደለም። ለምሳሌ ዘፍጥረት መጽሐፍ ምዕራፍ ስድስት ላይ በወስዳችሁ ዘፍጥረት ምዕራፍ ስድስት ላይ ምን ይላል? እንዲህም ሆነ ይላል። ዘፍጥረት ምዕራፍ ስድስት ቁጥር 1 ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆነ አዩ፣ ከመረጧቸው ሁሉ ሚስቶች ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖሩም። እርሱ ስጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። እርሱ ምንድነው ስጋ ነው አለ ያ ማለት በቃ ቆዳ ነው ማለት ነው። የለው የለውም መንፈስ የለውም ነፍስ የለውም ስጋ። እሱ ስጋ ነው ስላለ ቆዳ ነው ማለት ነው? አይደለም። ስጋ የሚለው ቃል አንዳንድ ጊዜ ሁለንተናችንን ወክሎ የሚመጣበት ጊዜ እንዳለ ማወቅ አለብን። ተለይቶ እስካልተጻፈ ድረስ አንዳንዴ ስጋ የሚታየውን ብቻ ሌላኛውን ሁለንተናችንን የማይገልጽበት ጊዜ አለ። ትክክል ነው። ግን ለብቻው ከተቀመጠ ግን ሁለንተናችንን በሚገልጽ መልኩ ይቀመጣል። ስጋ የሚለው ቃል መጽሐፍ ቅዱሱን የመጽሐፍ ቅዱሱን አገላለጽ መቀበል አለብን። የመጽሐፍ ቅዱሱን አቀራረብ ማወቅ አለብን። ማጥናት አለብን። ማንበብ አለብን። መጸለይ አለብን። ዝም ብለን በራሳችን ስሜት አይ እኛ ሰፈር እንደዚህ ነው የሚባለው የሚባል ነገር የለም። መጽሐፍ ቅዱስ በአንተ ሰፈር ሐሳብና እቅድና ፕላን አይመራም፣ አይተረጎምም። እግዚአብሔር ይመስገን። መዝሙረ ዳዊት 65 ላይ መዝሙረ ዳዊት 65 ቁጥር አንድ ላይ አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል ይልና፣ ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል። ምን ማለት ነው? ቆዳ ለጸሎት ይመጣል ማለት ነው? አይደለም። ይሄ ሁሉን እንተና ሰው ሰው ሁሉ ጸሎት የሚፈልግ ሁሉ ስጋ ለባሽ ሁሉ ስጋ የለበሰ ሰው ሁሉ ይመጣል ማለት ነው እንጂ ስጋ ሁሉ ጸሎትን እንደምትሰማ ወደ አንተ ይመጣል ማለት ቆዳ ተሰብስቦ ወደ ጸሎት ይመጣል ማለት አይደለም። እዚህ ጋር ስጋ የሚለው ሰው የሚለውን ሐሳብ በሚጠቀለል መልኩ ቀርቧል። አንዳንድ ጊዜ ደግሞ ስጋ የሚለው ክፍል የ ደግሞ ነጥሎ ሁለንተናችንን በማይገልጽ መንገድ ሊቀመጥ ይችላል። ለምሳሌ አንደኛ ተሰሎንቄ ላይ ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አሁን እዛ ጋር ስጋ ያለው የሚታየውን የሰውነታችን ክፍል ነው፣ ነፍሳችንን የማይመለከት መንፈሳችን የማይመለከት ማለት ነው። ምክንያቱም ነፍስም ለብቻው ቀርቧል። መንፈስም ለብቻው ከቀረበ ስጋ የሚለው ፓርት ፊዚካሉም ፓርታችንን የሚወክል ነው ማለት ነው። ዝም ብሎ ግን ስጋ ብቻ ተብሎ ከመጣ ግን ሁለንተናችንን በሚገልጽ መልኩ መጽሐፍ ቅዱስ ሊጠቀምበት ይችላል። ነፍሳችንንም መንፈሳችንም ስጋችንንም ሁለንተናችንንም ሁሉ በሚጠቀልል መልኩ ማለት ነው። እግዚአብሔር ይመስገን። ሰው የሚለውን ቃል እንደዛ ነው። አሁን እዚህ ጋር ሰዎች ሁሉ ወደ አንተ ይመጣሉ ብሎ ሲል ሰዎች የሚለው ሁለንተናችንን ነው እንጂ የሆነ አንድ የሆነ ከኛ የሆነ ክፍል ተለይቶ አይደለም ሰው የሚባለው። እግዚአብሔር ይመስገን። አንዳንድ ጊዜ ግን ሰው የሚለው ቃል ፊዚካል የሆነውን ብቻ ደግሞ የሚወክልበት ጊዜ ደግሞ አለ። ያንን ማወቅ ያስፈልጋል። ለምሳሌ ዘፍጥረት መጽሐፍ ምዕራፍ ሁለት ላይ እግዚአብሔር ሰውን ከምድር አፈር አበጀው ሲል፣ ያ ከምድር አፈር አበጀው የሚባለው ፊዚካል የሆነውን ፓርት ነው እንጂ ነፍሳችንም መንፈሳችንም ሥጋችንም ከአፈር ነው የተበጀው ማለት አይደለም። እዛጋ ሰውን ከምድር አፈር አበጀው እዛጋ ያለው ሰው የፊዚካል ፓርታችንን ለፊዚካል የሆነውን የሚታየውን የሰውን ክፍል ለማመልከት የገባ ነው እንጂ ነፍስም ሰውን ከምድር አፈር አበጀው ካለ ሰው ማለት ነፍስ፣ መንፈስ፣ ስጋ ስለሆነ እግዚአብሔር ነፍሳችንንም፣ መንፈሳችንንም፣ ስጋችንንም ከምድር አፈር ነው ያበጀው ማለት አይደለም። አይደለም እዚህ አውዱ አገባቡ በዛ መንገድ አለ። ዋናው ነገር ግን ስጋ በምንልበት ጊዜ ደግሞ እንደዚህ ሁለንተናውን በሚገልጽ መንገድ ስጋ ሊባል ይችላል የሚለውን ነገር እንድናየው ነው። እግዚአብሔር የተመሰገነ ሆነ። ስለዚህ ቃል ስጋ ሆነ ስንል እዛ ጋር ስጋ ምንለው ማለት ነው ወልድ ነው። ያ ማለት ወልድ ማለት ቆዳ ብቻ ነው ማለት አይደለም። ወልድ ስጋ ቢለው እዛ ጋር ሁለንተናው ሰው የሚያሰኘው ምን ተብሎ ተገልጿል? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ብሎ ሁለተኛው ሰው ግን ከሰማይ ነው ይላል። ሁለተኛው ሰው፣ ስለዚህ ሁለተኛው ሰው ወንድ ልጅ የተባለው፣ አንድያ ልጅ የተባለው፣ የሰው ልጅ የተባለው፣ የሰውነት ቤተ መቅደስ የተባለው፣ የሕይወት እንጀራ የተባለው፣ እግዚአብሔር ያዘጋጀው ሰው የተባለው፣ የእግዚአብሔር ልጅ የተባለው፣ የስጋ ሰውነት የተባለው፣ ስጋ ተብሎ የተገለጸው በዮሐንስ ወንጌል 1 14 ላይ ቃል ስጋ ሆነ ነው የሚለው ስጋ ተብሎ እዛ ጋር የተገለጸው የእግዚአብሔር በግ ተብሎ የተገለጸው ሁለተኛው ሰው ነው። ሁለተኛው ሰው በዚህ ሁሉ መንገድ ነው የሚገለጸው እንጂ እኛ በምናውቀው መንገድ ወይም የፊተኛው ሰው በሚገለጥበት መንገድ ብቻ አይገለጽም። አሁን የፊተኛው ሰው አንዳንድ ነገሮች ከዚህ መካከል የሚመለከቱት ሊኖሩ ይችላሉ፣ ግን የህይወት እንጀራ የሚለው የፊተኛው ሰው አይባልም። አሁን የፊተኛው ሰው ወንድ ልጅ ሊባል ይችላል። ሁለተኛውም ሰው ወንድ ልጅ ተብሏል። እዚህ ጋር የተዘረዘሩትን ሁሉ ግን የፊተኛው ሰው አያሟለን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይባልም የፊተኛው ሰው። ሁለተኛው ሰው ብቻ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊባል የሚችል። የሕይወት እንጀራ ሊባል የሚችለው ሁለተኛው ሰው ነው። ባዘጋጀው ሰው ይፈርዳል የተባለው ሰው የፊተኛው ሰው አይደለም። የፊተኛው ሰው የሚፈረድበት እንጂ በሱ ሆኖ የሚፈርድበት አይደለም። ያ ሁለተኛው ሰው ነው። ሁለተኛው ሰው አብ ወይም እግዚአብሔር በሱ ሆኖ የሚፈርድበት ነው። በአዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለው፣ ይሄ ሰው ሁለተኛው ሰው ነው። የፊተኛው ሰው ይህን መሆን አይችል። የፊተኛው ሰው የህይወት እንጀራ ሊባል አይችል። የፊተኛው ሰው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊባል አይችል። እግዚአብሔር የተመሰገነ። ስለዚህ ኢየሱስ እነዚህን ሁሉ በሚታየው መልኩ በእነዚህ ሁሉ ተገልጿል ማለት ነው። እግዚአብሔር ይመስገን። ወደ ማይታየው ደግሞ ስንሄድ ወልድ ብቻ ሊሆን አይችልም። በተለይ ይህን መጽሐፍ ቅዱስ ጥለን ነው መሆን ያለበት። መጽሐፍ ቅዱስ ተሸክመን ኢየሱስ ወልድ ብቻ ነው ብሎ ማስተማር በጣም የሚገርም ነገር ነው። እስኪ አንድ ቃል ላምብላችሁ በአንድ ሁለት ነጥቦች ነጥቦች ላንሳና ጥያቄ ላላቸው ሰዎች እድል ሰጣለሁ። ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 እንደዚህ የሚል የእግዚአብሔር ቃል አለ። ዮሐንስ ወንጌል ምዕራፍ 10 ብዙ ሰዎች ይህንን ጥቅስ ሲያዩ በቃላት ለመግለጽ ያስቸግረኛል። በጣም ኢየሱስ ክርስቶስን ወልድ ብቻ ማድረግ የሚፈልጉ ሰዎች የሆነ በቃ የሆነ ፍጥነት ሲያሳዩ አያሉ በብዙ ውይይቶች መካከል ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ምን ይላል? የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን? የእግዚአብሔር ልጅ ነኝ ስላልኩ። ማለት ወልድ ማለት ነው አይደል? ኦኬ። ስለዚህ ወልድን ማን ቀደሰ? ስላሉ እናንተ አብ የቀደሰው። ስለዚህ ወልድን መቀደስ የሚችል ማን ነው? አብ ነው። አይ ወልድን የሚቀድሰው ሌላ ነው እንትና ነው ወይ ሌላ ብላችሁ ወይ ከመላእክት ወይ ከሰዎች ወይ ከልዩ ፍጥረት ማንንም ልታመጡ አትችሉም። መጽሐፍ ቅዱስ ምንድን ነው ያለው? እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለ ትላላችሁ። ታዲያ ይሄ አብ የቀደሰው የት ነው ይሄ አብ ያለው ወልድን የቀደሰው አብ እንዴት ነው የሚኖረው ሲል ምን አለ እዛው ላይ እኔ የአባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔንስ እንኳን ባታምኑኝ፣ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ስራውን እመኗል። ይሄ ወልድን ይቀድሳል የሚባለው አብ ደግሞ በኔ ነው የሚኖረው፣ እኔ ደግሞ በአብ እንዳለው፣ ይሄንን ታስተውሉ ዘንድ ታውቁና ታስተውሉ ዘንድ ስራውን እመኗል። ስለዚህ ወልድን የቀደሰው አብ ነው ካልከ በኋላ በዚህ ጥቅስ መሰረት ደግሞ አብ በወልድ ወልድም በአብ ነው ካልከ በኋላ ኢየሱስ ወልድ ብቻ ነው ብለመናገር አትችልም። ለምን ለምን?